ሰላም የሀረር ግሎባል ኔትወርክ ተከታታዮቻችን፣ የዕለቱ መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። በምስራቅ ሐረርጌ ዞን ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች ይኸው ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክስና ዋተር ኢንጂነሪንግም ተመርቃለች። ከዚህ በኋላም በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ ስትሰራ ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿም ትታወቃለች። ቀነኒ አዱኛ መጋቢት አንድ ቀን 2017 ዓ ምት ሌሊት 10 ሰዓት አካባቢ ከጮኛ አቀንቃኙ አንዷለም ጎሳ ጋር ከሚኖሩበት ውዳሴ ከተሰኘ ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑ ፖሊስ ማስታወቁ ይታወሳል። በቀነኒ አዱኛ ጉዳይ ተጠርጥሮ በእስር ላይ የሚገኘው አንዱ አለም ጎሳም ለሚያዝያ ዘጠኝ ተለዋጭ ቀጠሮ ተሰጥቶታል። ከሞዴል እንዲሁም የማስታወቂያ ስራ ባለሙያ ቀነኒ አዱኛ ሞት ጋር ተያይዞ በግድያ ወንጀል ተጠርጥሮ በፖሊስ ቁጥጥር ስር የሚገኘው እጮኛዋ አርቲስት አንዱ አለም ጎሳ በትላንትና ሁለት አራዳ በሚገኘው የፌዴራ ፌዴራል ፍርድ ቤት ለአራተኛ ጊዜ ቀርቧል። አርቲስት አንዷለም ጎሳ ጠበቃ ከዚህ ቀደም አርቲስቱ በዋስትና እንዲወጣ የቀረበበት ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። በዋለው ችሎትም የአንዷለም ጠበቃ የአስክሬን ምርመራ ውጤትና ማብራሪያ መጥቷል። ውጤቱ የሚያሳየው ሟች ከፍታ ቦታ ላይ በመውደቋ መሞቷ ነው። የሟች አስክሬን ምርመራ ውጤቱ ሰውነቷ የመበለዝ የመቡጫ ጨር ቀድማ መሞቷ ወይም ተገፍትራ መውደቋን የሚያሳይ ነገር የለም፣ ሟች ራሷን ያጠፋችው ብሏል። የአዲስ አበባ ፖሊስ ኮሚሽን የምርመራ ቡድን ሟች የእለት ተዕለት ውሏን የምትጽፍበት ማስታወሻ ወይም ዲያራ አግኝቷል። በዲያራው ላይም ህይወቷ ልታጠፋ እንደምትችልና ና ለዚህም ውሳኔ ቤተሰቦቿ አንድ አለምና ጓደኞቿ ይቅር እንዲሏት የሚጠይቅ ነው። ስለሆነም ደንበኛዬን በዋስ ወጥቶ የደረሰበትን ከባድ ሀዘን እንዲጨርስ ይፈቀድልን ብሏል። አቃቢ ግን መረጃውን ለማደራጀት የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው በችሎቱ መጠየቁን ይታወሳል። በዚህም ፖሊስ ከ አስራ አምስት ተጨማሪ ሰዎች መረጃ መሰብሰቡን በመግለጽ ነገር ግን ፎረንሲክ የምርመራ ውጤቶች ስላልደረሱለት ተጨማሪ 14 ቀን ይሰጠኝ ሲል ጠይቋል። ፍርድ ቤቱ በትላንቱ ችሎትም ህግ ማስረጃዎችን እንዲቀርቡ ዘጠኝ ቀናትን በመፍቀድ መዝገቡን ለምርመራ ለሚያዝያ ዘጠኝ ቀን መቅጠሩን ተገልጿል። የሟንች ቀነኒ አዱኛ አባት እናት፣ ወንድምና ሌሎች ቤተሰቦቿም በችሎቱ ታድመው ነበር። ሳውዲ አረቢያ ከ18000 በላይ ህገ ወጦችን በቁጥጥር ስር ማዋሏን አስታውቃለች። ባለፈው ሳምንት በተደረገ ዘመቻ ብቻ ይህን ያህል ቁጥር ያላቸው ህገ ወጦች መታሰራቸውን የሀገሪቱ ባለስልጣን ገልጿል። ከታሰሩት ውስጥም 12995ቱ የመኖሪያ ፈቃድ ተላልፈው መገኘታቸውን ሳውዲ ጋዜጣ ዘግቧል። እንዲሁም 3512ቱ ደግሞ በህገ ወጥ መንገድ የሳውዲ አረቢያን ድንበር ለማለፍ ሲሞክሩ መያዛቸውን የዘገበው ዘገባ ደግሞ ከስራ ጋር በተያያዘ ህግ መተላለፋቸውን አስረድተዋል። እንደዘገባው የሳውዲን ድንበር በህገ ወጥ መንገድ ለማለፍ ሞክረው ከታሰሩት ውስጥ 66 በመቶ ኢትዮጵያዊ ናቸው ተብሏል። 28 ፐርሰንቱ የመናያንና ቀሪዎቹ የሌላ ሀገር ዜጎች መሆናቸውን አስታውቋል። በተጨማሪም 21 ሰዎች እነዚህን ህገወጥ ሰዎች በማስጠለል መታሰራቸውን የጠቀሰው ጋዜጣው ይህ ድርጊት እስከ 15 አመት ሊያሳስር እንደሚችል አስጠንቅቀዋል። ህገወጦችን ማስጠለል ከእስር በተጨማሪም 1 ሚሊዮን የሳውዲ ሪያል ቅጣት የሚያስከትልና ንብረትን የሚያስወርስ እንደሆነም አሳስቧል። ይህ በእንዲህ እንዳለ መጪውን የሀጅ ጉዞ ምክንያት በማድረግ ጥብቅ ቁጥጥር እየተደረገ መሆኑን አረብ ኒውስ ዘግቧል። ልዑል አልጋ ወራሽ መሐመድ ቢን ሳልማን የዘንድሮው ሀጂ በጥብቅ ቪዛ ቁጥጥር እንዲከናወን ትዕዛዝ መስጠታቸውን የጠቀሰው ዘገባው፣ በዚህ መሰረት ማንኛውም ሰው የሀጅ ቪዛ ከሌለው በስተቀር ሀጅ ማከናወን እንደማይችል አስረድተዋል። የሀጅ ስነ ስርዓት በሚከናወንባቸው ቀናት ተገቢውን ቪዛ ከሌላቸው በስተቀር መካ መግባት እንደማይችሉም ገልጸው በሌላ ቪዛ ገብተው የተገኙ አስር ሺህ የሪያል ቅጣት እንደሚጣለባቸው አስታውቋል። አሜሪካዋ ቴክሳስ ግዛት ዳላስ የሚኖረው ሲዳር ትናንድ ላያን የተባለ የ14 ዓመት ታዳጊ በሰው ሰራሽ አስተውሎት የሚታገዝና ድምፅን ብቻ በመጠቀም በሰባት ሴኮንዶች ውስጥ የልብ ሕመምን መለየት የሚችል ሲርካዳያን ኤአይ የተባለ የስልክ መተግበሪያ አፕሊኬሽን መስራት ችሏል። ታዳጊው እንደ ሌሎቹ የእድሜ እኩዮቹ አይደለም ያለው ኦዲቲ ሴንትራል በዓለም ላይ ካሉት በእድሜ ትንሹ የሰው ሰራሽ አስተውሎት ማበልጸጊያ ባለሙያ እንደሆነና ለዚህም ከኦራክል የባለሙያነት ማረጋገጫ ሰርተፍኬት እንዳገኘ ጠቅሟል። እሱ የሰራው መተግበሪያም በስልክ የተወሰደውን ድምፅ በአልጎሪዝም በመተንተን ታማሚው ሰው አፋጣኝ እገዛ እንዲያገኝ በማድረግ ለሕይወት አድን ሥራ እገዛ ያደርጋል ብለዋል። መተግበሪያው እስካሁን ድረስ በአሜሪካ 15000 ያህል ሰዎች ላይ በሕንድ ደግሞ ሰባት መቶ ሰዎች ላይ ተሞክሮ 96 በመቶ ትክክለኛ ምላሽ ሰጥቷል። የአንድራ ፕራዲሽ ዋና አስተዳዳሪ ቻንድራ ባቡ ሲዳርት ልዩ ችሎታ ያለው በመሆኑና ቴክኖሎጂን ለሰው ልጆች ጥቅም ላይ ሲያውል በመመልከታቸው እጅግ መደነቃቸውን ተናግረዋል። እርሱ በዚህ ለጋድሜው ለሁሉም ምሳሌ ነው። በሙሉ አቅሙ ቴክኖሎጂን በመጠቀም በሚያደርገው ጥሬትን የሚበረታታለው ሲሉ በትዊተር ገጻቸው ባሰፈሩት ጽሁፍ ድጋፋቸውን አጋርተዋል። እስራኤል በጋዛ ባደረሰችው ጥቃት የተገደሉ ጋዜጠኞች ቁጥር 210 ደርሷል። አንድ የፊልስጤም ጋዜጠኛም ትላንት እስራኤል በጋዛ በፈጸመችው ጥቃት ተገድሏል። የፊልስጤም ቱደይ የዜና ወኪል ጋዜጠኛ ሄሚል አልፋቂ በካን ዮኒስ ከተማ በእስራኤል የአየር ጥቃት ነው የተገደለው። በጋዜጠኛ የተገደለው እስራኤል በጋዛ ሰርጥ ባደረገችው የአየር ጥቃት ሲሆን ከጥቅምት 2023 ጀምሮ የሟቾች ቁጥር 213 210 መድረሱን የአካባቢው ባለስልጣናት ገልጸዋል። ሄልሚ የፊልስጤም ቱዴይ የዜና ኤጀንሲ ጋዜጠኛ መሆኑ የተገለጸ ሲሆን የተገደለው በደቡባዊው ካን ዩኒስ ከተማ በሚገኘው ናስር ሆቴል አቅራቢያ በጋዜጠኞች ድንኳን ላይ በደረሰ ጥቃት እንደሆነ ያስታውቋል። በዚሁ ጥቃት አንድ ሲቪል ሰው ሲገደል፣ ዘጠኝ ጋዜጠኞችም ቆስለዋል። ለዓለም አቀፍ የጋዜጠኞች ፌዴሬሽን፣ የአረብ ጋዜጠኞች ህብረትና በዓለም ዙሪያ ያሉ ሁሉም የፕሬስ ድርጅቶች በጋዛ በፊልስጤም ጋዜጠኞችና የሚዲያ ሰራተኞች ላይ የሚፈጸሙትን ስልታዊ ወንጀሎችን እንዲያወግዙን ጠይቃለን፣ ሲሉ ተናግሯል። የእስራኤል ጦር በበኩሉ ጥቃቱ መፈጸሙን ያረጋገጠ ሲሆን ጥቃቱ ያነጣጠረው ቴላቪቭ የሐማስ አባል በሆነ ሐሰን በተባለ ሰው ላይ ነው ተብሏል። ወታደራዊ ቡድኑ ኤልስላዮን በጥቃቱ መጎዳቱም ተነግሯል። የእስራኤል ጦር በማርች 18 በጋዛ ላይ ያደረሰውን አስከፊ ጥቃት እንደገና ደርሶ ወደ 1400 የሚጠጉ ሰዎች ገድሏል። ከ3400 በላይ ደግሞ አኩስሏል። እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ እስራኤል በፈጸመችው አሰቃቂ ጥቃት ከ50700 በላይ ፊልስጤማውያን በጋዛ የተገደሉ ሲሆን አብዛኛዎቹ ሴቶችና ህጻናት መሆናቸው ተገልጿል። ዓለም አቀፍ የወንጀለኞች ፍርድ ቤት ባለፈው ህዳር ኔታንያሁና የቀድሞ መከላከያ ሚኒስትሩ ዮአፍ ጋላንት በጋዛ በፈጸሙት የጦር ወንጀለኞችና በሰው ልጆች ላይ የፈጸሙትን የእስር ማዘዣ ማውጣቱ የሚታወስ ነው ሲል አና፣ ዶሎ አሳስቧል። በእንግሊዝ የሕክምና ታሪክ ውስጥ ለመጀመሪያ ጊዜ አንዲት ሴት ከእህቷ ማዕፀን ከተቀበለች በኋላ ጤናማ ሴት ልጅ ወልዳለች። ግሬስ ዴቪንሰን ማይሮኪታንስ የተባለ ያልተለመደ በሽታ ይዛ የተወለደች ሲሆን ይህም የሚሰራ ማዕፀን እንዳይኖራት አድርጓታል እንደ ኤሮፓያን አቆጣጠር በ2023 በኦክስፎርድ በሚገኘው ቸርችል ሆስፒታል ውስጥ ለ17 ሰዓት በፈጀና ታሪክ በሰበረ ቀዶ ጥገና የእህቷ ኤሚ ፑርዲ የለገሰችው ማዕፀን በተሳካ ሁኔታ ተቀብላለች። ከአንድ አመት በኋላ ጊዜ ውስጥም ግሬስ የካቲት 27 በለንደን በሚገኘው ሻርሎት ና ቼልሲ ሆስፒታል በቄሳርያን ቀዶ ጥገና ኤሚ ኤልዛቤል የተባለች ሴት ልጅ ወልዳለች። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ ቤተሰብ በመምሰል ከተለያዩ ባለሀብቶች ገንዘብ በመሰብሰብ ወንጀል ተጠርጥራለች የተባለች ግለሰብ በቁጥጥር ስር መዋሏን የክልሉ ፖሊስ ኮሚሽን አስታውቋል። የሐረሪ ክልል ፖሊስ ኮሚሽን ከፎቶዋ ጋር ባወጣው መረጃ ወይዘሮ ነጅሃ ጣሃ ዩሱፍ የተባለች ተጠርጣሪ የርዕሰ መስተዳደሩ ኦርዲን በድሪ ቤተሰብ ነኝ በማለት ወደ ተለያዩ ባለሀብቶች ስልክ በመደወል ገንዘብ ስታስልክ እንደነበረ ባደረኩት ክትትል አረጋግጫለሁ ብሏል። ከዚህም በተጨማሪ ተጠርጣሪዋ በሌሎች በመሰል ከፍተኛ የማጭበርበር ስራዎች ላይ ተሰማርታ መቆየቷን የሚያመላክቱ መረጃዎች እንዳሉም ፖሊስ አስታውቋል። አሁን ላይ ግለሰቧ በቁጥጥር ስር ውላ ምርመራ የተጣራ ነው። በቀጣይም ጉዳዩን በሚመለከት በዝርዝር ለህዝብ ይፋ አድርጋለሁ። ህዝቡ ከዚህ አይነት የማጭበርበር ድርጊት ሰለባ እንዳይሆን ጥንቃቄ አድርግ፣ አጠራጣሪ ክስተቶች ሲያጋጥሙም ይስጠን ሲል የሐረሪ ክልል ፖሊስ ኮሚሽን ጥሪ አቅርቧል። አረር ግሎባል ኔትወርክ ከተከታተሉት የነበረው መረጃ ይህን ይመስላል። ላይክ እና ሼር በማድረግ ተጨማሪ መረጃ እንዲደርሶ ያድርጉ።